ሰበር ዜና ሕዳር አምስት። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማረስተ ዜናዎቹን በማስቀደም ጀምራለሁ። በወሎ የአገዛዙ ከፍተኛ ወታደራዊ አመራር በፋኖ ተማረከ። የ ስልሳ አንደኛ ክፍለ ጦር የጦር አዛዥ መካከል አንዱ የሆነው በእውቀቱ ምስጋናው አማራን ጥቁር አለብሰዋለሁ እያለ ሲዝት ቆይቶ በፋኖ መማረኩ ተነግሯል። ዝርዝር አሰናድተናል። ወዲህ ደግሞ በጎጃም ከባድ ውጊያ ሲደረግ የአገዛዙ ጦር ክፉኛ ሽንፈት ገጥሞታል። የፋኖ ኃይሎች በሰነዘሩት ጥቃት ከተማ ድረስ ገብተው አይቅጡ ቅጣት ሲቀጡት የአገዛዙ ጦር የሚገባበት አጥቷል። በዝርዝር እናስደምጣችኋለን። በጎንደ ወታደርም ድል በድል የፋኑ ኃይሎች ሲሆኑ የአገዛዙ ጦር የሬሳ ክምር ሆኗል፣ በዝርዝር እንቃኘዋለን። በሌላ በኩል በአርሲ ዛሬም ኦርቶዶክሳዊ ሲገደል የመንግስት ኃይሎች ደግሞ ከዚህ የከፋ ድርጊት ፈጽመዋል። ዓለም አቀፍ የቤተ ክርስቲያን ህብረትም ስለ አርሲው ግድያ ያለው ነገር አለ እንዳስሰዋለን። ወዲህ ደግሞ የምስራች ተሰምቷል። የአፋሃድና የአፋባሃ አመራሮች በአካል ተገናኝተው ለመምከር መወሰናቸው ሲነገር አርበኛ ዘመን እስክንድር ነጋ ትልቅ የመተባበር ስሜት አሳይተዋል ተብሏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአረስተ ዜና ያደመጣችሁትን መረጃዎችን እናንት ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታገ ሚዲያዎች አበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወደ አደረኩት ዘገባ አልፋለሁ። በአርሲ ኦርቶዶክሳውያን ላይ የሚደርሰው ጭፍጨፋ እንደቀጠለ ነው። ትላንትም አንድ ኦርቶዶክሳዊ ወጣት በጓሮ ገድለው ተጥሎ ተገኝቷል። ንብረቱንም ከብቶቹንም ነድተው እንደሄዱ ነው የታወቀው። መንግሥት ደግሞ የግድያውን መረጃ ወደ ውጭ እያወጣችው ነው በማለት ኦርቶዶክሳውያንን እያሰረና እያሳደደም ይገኛል። በአጭሩ ገዳዮችም መንግሥትም በአንድነት ኦርቶዶክሳውያን ላይ ዘምተዋል። በዚህ ጭፍጨፋ ላይ የመንግስት ተጠያቂነት እጥፍ ድርብ ነው። በወንጀሉ በመሳተፉም ወንጀለኞችን በማስቻሉ ምጭምር በጉዳዩ ላይ የተለያዩ ዓለም አቀፍ ተቋማት ግንዛቤ እያገኙ የጉዳዩን ማሳሳቢነትንም እየገለጡ ነው። በሚቀጥሉት ቀናትም ይህ ይቀጥላል ሲሉ የወረዳው አመራሮች መናገራቸውን ቀደም ብለን በነበረ ዜና ወጃችን መናገራችን ይታወቃል። በውጭ ሚዲያዎች ዘገባ የተበሳጨው መንግስት ምጭፍጨፈውን ከማስቆም ይልቅ ኦርቶዶክሳውያንን ማሳደድ ማፈናቀልና ማሰርን አማራጭ አድርጎታል። እኛም በአርሲ የሚገኙ ኦርቶዶክሳውያን በሰላም መኖር እስኪችሉ በግፍ ለተጨፈጨፉትን ፍትህ እስኪሰፍን ድረስ ጩኸታችንን አናቋርጥም። ይህ በእንዲህ እንዳለ ደግሞ የዓለም አብያተ ክርስቲያናት ህብረት በአርሲ ስለተገደሉ ኦርቶዶክሳውያን የተሰማውን ሐዘን ገልጿል። ንጹሐን በጭካኔ የሚገደሉትን አውግዞ ገዳዮቹ ወደ ፍትህ ለማቅረብ የሚደረገውን ጥረት እንደሚደግፍ የገለጸው ካውንስል ለብፁዕ ወቅዱስ ፓትርያርኩ አቡነ ማትያስ የሐዘን ደብዳቤ መጻፉንም አስታውቋል። ዓለም በጉዳዩ ላይ እየጮኸ ነው። አሁን በቀጥታ ከጎጃም ወዳገኟቸው አበይትና ሰበር መረጃዎች አልፋለሁ። የአፋ ባሃ ቴሮስ እዝ የ1999 ክፍለ ጦር በላይ ዘለቀ ሻለቆች የኢንጂነር ክበድ ተመስገነ ልጆች ቀስተደመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራ ቀዳምን ቀጠና የተንቀሳቀሰውን የአብይ አህመድ ሰራዊትን መውጫ መግቢያም አሳጥተው እያተረማመሱት ነው። በትላንትናው ዕለት ጀምሮ ከደብረ ኤልያስ ተነስቶ ወደ ወርቅማ፣ ከደብረ ማርቆስና ከአማኑኤል ከተማ ተነስቶ ወደ ግራ ቀዳምን፣ በሌላ አቅጣጫ ከእምቡሊ ከተማ ወደ ግራ ቀዳም ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው የአገዛዞን ሰራዊት በሁሉም ቀጠና ውጌ የከፈቱበት 99ኛ ክፍለ ጦር የፋኖ አባላት በብልጽግና ላይ ከፍተኛ ኪሳራንም አድርሰውበታል። በርካታ ቁጥር ያለው ቁስለኛ ወደ አማኑኤል ጤና ጣቢያ እንዲሁም ደብረ ማርቆስ ሆስፒታል መግባቱም ተረጋግጧል። በተመሳሳይ ከደብረ ማርቆስና ደብረ ኤልያስ በመነሳት ወደ ቸር ተከልና ሊባኖስ የተንቀሳቀሰውን የብልጽግና ኃይል የፋኖ 26ኛ ኮር 14ኛ ክፍለ ጦር በሚገባ በማናገር ሙትና ቁስለኛ በማድረግ ወደ ምሽጉ እንዲመለስም አድርገዋለች። በተመሳሳይ የብልጽግና ራስ ምታት የሆኑት የ201ኛ ኮር 54ኛ ክፍለ ጦር አራጤ ላይ የብልጽግናን ኃይል ሲያርበደብዱትም አርፍደዋል። ለብልጽግና የማይንበረከከው መብረቁ ተፈራ ብርጌድ በሜካናይዝድ ደረጃ ተደራጅቶም የብልጽግና ኃይል ውጊያ ቢከፍትም የመጣውን የአገዛዙን ሰራዊት ንስሮቹ የመብረቁ ተፈራ ልጆች የማይቀመሶም ሆነውለታል። ሞጣ ባህር ዳር አገር አቋራጭ መንገድ ከተዘጋ አምስት ወራትን ያስቆጠረ ሲሆን ይኸውም አድርጎ ያልተሳካለት የአብይ አህመድ ወንበር አስጠባቂ ስርዓት በትላንትና ሁለት 12 ሰዓት ከሞጣ ተነስቶ ዙ 23 ታጥቆ የመጣ ቢሆንም የመብረቁ ልጆች አራጭ ላይ እንደ ባብ ሲቀጠቅጡት አርፍደዋል። ሞቱን መቋቋም ሲያቅተው ከወይን ውሃና ከሞጣ ተጨማሪ ኃይል በማምጣት ሞትና ቁስለኛውን ተሸክሞ ወደ መጣበት ተመልሶ ሄዷል ሲሉም የአይን እማኞች ገልጸዋል። አዲስ ቅደም የሚች ጓሊና አዲስ ከተማ በመግባት የአገዛዙ ሰራዊት አገልጋይ የነበሩ ፖሊሶችን፣ ሚሊሻዎች ላይ የተሳካ ኦፕሬሽን የፋኖ ኃይሎች መስራታቸውንም አሳውቀዋል። በሁሉም አቅጣጫ የደረሰበትን ምት መቋቋም ያቃተው የአገዛዙ ሰራዊት አባላት እየከዳ ፋኖንም እየተቀላቀለ መሆኑም ተነግረዋል። በዚሁ ጎጃም ላይ ስንቆ የችጓሊና አዲስ ቅዳም በብልጽግና ዋይታም ተሞልተዋል። ዛሬ ህዳር 5 ቀን 2018 ዓ ም አመለኛው ኤፍሬም አጥናፎ ብርጌድ ባደረገችው ሁለት ከተሞች ልዩ ኦፕሬሽን የብልጽግናን ኃይል ስታራግፈው አርፍዳለች። በዚህም ከሌሊቱ 12 ሰዓት ጀምሮ አዲስ ቅዳም ከተማ እንዲሁም ችጓሊ ታዳጊ ከተማ ላይ በተደረገ ልዩ የማጽዳት ኦፕሬሽን አዲስ ቅዳም ከተማ የተከማቸው የብልጽግና ታጣቂ ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን ችጓሊ ከተማ ውስጥ በመግባትም የብልጽግናን ኃይል ይዘርፍባቸው በነበሩ ችጓሊና ችጓሊ አቅራቢ የሚገኙ ቦታዎች ላይ መጠነ ሰፊ ማጥቃት በማድረግ የብልጽግናን ኃይል ወደ አፈርነት ቀይረነዋል፣ ሲሉ የፋኖ ኃይሎች ገልጸዋል። በዚህም መሰረት ችጓሊ ላይ ስድስት የብልጽግና ታጣቂዎች ወዲያውኑ ሲገደሉ 13 ቁስለኛ ብዛት ካለው ቁሳቁስ ጋር በውጤት መውጣት መቻላቸውን የፋኖ ኃይሎች ሲገልጹ አዲስ ቅድመ ኦፕሬሽን ደግሞ 9 የብልጽግና ሰራዊት ሲደመሰስ ከ10 ቁስለኛ ጋር እስካሁን ባለው ማረጋገጥ ተችሏል፣ ሲሉም የአይን ማኞች ገልጸውልኛል። ወደ ጎንደር እናልፋለን። የአፋባሃ ሰሜን አማራ ገጠና በላይ ዘለቀ ዘ ሜጀር ጄኔራል ጉባንታ ባተኮር ድልን ተቀዳጀ። በዛሬ ውለት ህዳር 5 2018 ዓ.ም ሜጀር ጀነራል ውባን ታባተኮር ጉና ክፍለጦር ጦር አርበኛ ገብረ መስቀል ደርብ ብርጌድ ጋፋት ሻለቃ ኮኮብ ሻለቃና ታቦር ሻለቃ በመቀዳጀት ከደብረ ታቦር ወደ እብና ሲጓዝ በነበረ የስርዓቱ ቅጥረኛ ላይ ከ12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከአርባ ልዩ ቦታው ቡሮ ተብሎ በሚጠራው ቦታ ላይ ደፈጣ በመጣል የብልጽግና ኃይልን በሚገባም አስተናግደውታል፣ ነው የተባለው። ከደብረ ታቦር 18 መኪና ና የብልጽግና ኃይል ሬሽን የጫነ ሲሆን ከእብናት የወረዳው አመራር ከ10 መኪና በላይ ታጅቦ ሲመጣ አናብስቶቹ በሰነዘሩት ከባድ የተባለ ጥቃት ምን ውስጥ ገባው ብሎ የብልጽግና ሰራዊት ሲርበተበትና ነፍሱን ለማትረፍ ሲፍጨረጨር ውሏል የተባለው። በአውደ ውጊያውም 14 የብልጽግና ወታደሮች ሲገደሉ፣ ከ20 በላይ ቁስለኛ ተመዝግቧል። ከሁለት መኪና በላይ ሙትና ቁስለኛውን ጭኖ ወደ ደብረ ታቦር መመለሱም ተነግሯል። በጥቃቱ ከፍተኛ መደናገጡ ውስጥ የገባው የብልጽግና ሰራዊት የቁስለኛውንና አስከሬኑን ሰራዊት በመያዝ ወደ ደብረ ታቦር ተመልሷል። በዚህም የተነሳ ቁስለኛውን አስክሬኑን ለማንሳት ተጨማሪ የብልጽግና ኃይል ከደብረ ታቦር ከተማ ተነስቶ ውጊያ ከተካሄደበት ቦታ በመድረስ በፋኖ ኃይል ላይ ተኩሶ የከፈተ ሲሆን ነበልባሎቹ የለመደውን የሽንፈት ካባም አከናንበውታል ሲሉ የብርጌዱ ህዝብ ግንኙነት ኃላፊ ለሚዲያችን በላኩት መረጃም ገልጸዋል። በቀጥታ ወደ ወሎ አልፋለሁ። ሰበር ዜና። የአማራ ህዝብን ጥቁር አለብሰዋለሁ እያለ ሲዝት የነበረው የሻለቃ አዛዥ በፋኖ ቁጥጥር ስር ዋለ። በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋናው በድል ብና ሙጃ ማርያም ከተማ መካከል ልዩ ስሟ ዴንሳ ተብላ በምትጠራው ከተማ ላይ በፋኑ ቁጥጥር ስር መዋሎን በአፋባሃ የሚኒልክ እዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። መቶ አለቃ በእውቀቱ ምስጋናው በቁጥጥር ስር የዋለው በትላንትናው ዕለት ህዳር 4 ቀን 2018 ዓ.ም ም አመሻሽ ላይ ሲሆን የብልጽግና ወታደ ወታደራዊ አዛዡ በቁጥጥር ስር የዋለው በአፋ ባህ ምኒልክ እዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮርስር በአርበኛ ኮማንዶ ዘላለም ሲሳይ በሚመራው በተከዜ የክፍለ ጦር መረጃና ደህንነት ክፍል ብርቱ ክትትል መሆኑንም የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም ጨምሮ ገልጿል። ወታደሩን በምስሉ ላይ ተመልከቱት። ወታደራዊ አዛዡ በላስታ ወረዳ ኩል መስክ ከተማ ላይ ከዚህ በፊት ስምንት ንጹሐንን የረሸነ፣ ያስረሸነ፣ የብዙ ወጣቶችን አካል ያጎደለ፣ ባለትዳር ሴት ቶችን ያባለገ ህዝባዊ መድረክ ላይ በይፋ የኩልመስከተማ መስከተማ ህዝብን ጥቁር አለብሰዋለሁ በሚል እየዛተ የነበረ ከነጋዴውን ብሎም ከማህበረሰቡ ገንዘብ በግዳጅ የሚቀበልና የግል ጥቅሙን የሚያግበሰብ ፍጹም ጸረ አማራ የሆነ የብልጽግና አባል መሆኑን እዚሁ በህዝብ ግንኙነቱ መምሪያው በኩል ለሚዲያችን በላከው መረጃም አሳውቋል። አሁን በቀጥታ ወደ ተበሰረው ሰበር ዜና አልፋለሁ። የአፋባህና የአፋሃድ ከፍተኛ የፋኖ አመራሮች በአንድነት ጉዳይ በአካል ተገናኝተው ለመምከር መወሰናቸውን የመረጃ ምንጮች ገለጹ። የፋኖ አደረጃጀት በሁለት ተከፍሎ ለረጅም ጊዜ ቆየ ሲሆን በእስክንድር ነጋ የሚመራው አፋሃድና በ13 የሴንትራል ኮማንድ አባሎች እነዘመነካሴን ጨምሮ በነምሬ ወዳጁ በመሳሰሉ አመራሮች የሚመራው የአፋባሃ ጦር ለበርካታ ጊዜያት የከረረ አለመግባባት ውስጥ በመሆን ከፍተኛ ንትርክ አለፍ ሲልም እርስ በእርስ እስከ መታኮስ የደረሰ የሁለት አደረጃጀት እንዳለ ይታወቃል። በተለይህ መሆኑ ለብልጽግና ከምንም በላይ ጠቅሟል። አመልክተነዋል። ታዲያ ይህንን ጉዳይ እንዲፈቱ በተደጋጋሚ ከደጋፊዎቻቸው በኩል ጉትኮታና ቅሬታ ሲደርስባቸው የሰነበቱት የፋኑ ኃይሎች አሁን ወደ መስመር የመጡ ይመስላል። ከጎንደሩ እርቅ በኋላ በርካታ ስራዎች ሲሰሩ እየቆየ ሲሆን፣ ዛሬም አንድ ሰበር የምስራች ተሰምቷል። የአማራ ስቃይ ልናቆም ከቤታችን እስከወጣን ድረስ የእኛን ጉዳይ ቆየተን ስለ አማራ ስንል እንምከር በሚል ተነሳሽነት በአፋሃድና በአፋ ባሃ አመራሮች መካከል በአካል ተገናኝቶ ለመምከር የቀጠሮ ጊዜ እየወጣ እንዳለ ከውስጥ ሰምተናል። በተለይ ከፍተኛ የፋኖ አመራሮች እስክንድር ነጋና ዘመነ ካሴ ለዚህ አንድነት ከፍተኛ ፍላጎት ያሳዩ ሲሆን ከዚህ ቀደም በሶስተኛ ወገን የሚደረጉ ንግግሮች ይቁሙና አሁን እኛው አብኩተን እኛው እንጋግረው በማለት ከፍተኛ አመራሮች ሊገናኙ ቆርጠዋል ሲሉ የመረጃ ምንጮቻችን የገለጹ ሲሆን ከዚህ በላይ ለጊዜው እዚሁ ጉዳይ ላይ መረጃ መስጠት አስፈላጊ ሆኖ ስላላገኘ ነው ቀሪ ጉዳዮች ሚሊየር ይዘናቸዋል። አመሰግናለሁ። ይኸው እንደሚታወቀው የአሁኑ የአማራ ሕዝብ ትግል ሕዝባዊ አብዮት በሕዝባዊ አብዮት ንቅናቄ ተጀመረ የትጥቅ ትግል ነው እና መጀመሪያ ያን ሕዝባዊ አብዮት ወደ ተቋምና ወደ ድርጅት ለመውሰድ ቀስ እያለ ካለው ነባራዊ ሁኔታ ጋር እያዛመድ ወደ ትጥቅ ትግል መውሰድ ያስፈልጋል። በዚህም ሁለት አመት ቀስ በቀስ ህዝባችንና ታጋዩን እያለማመር ከነበረው ህዝባዊ ሕይወት ወደ ተቋም ለማሳደግ ብዙ አይነት ሂደቶችን ሄደናል። ከዚህም ብዙ አደረጃጀታችን ጀምረን ከቲም እስከ እዝ ድረስ እንዲሁም በተለያዩ ትግሉ በሚያስ ትግሉ የሚያስተናግዳቸው የትግል ስልቶች እየተጠቀም አሁን ለደረስንበት ደረጃ ደርሰናል። እንደሚታወቀው በተለያዩ ድርጅቶችና የተለያዩ ስምሮጦችን በመጠቀም በመጠቀም እዚሁ ሁለት አመት ያክል አማራ ህዝብ ሲታገልበት የኖረ እንዲሁም እንደ እዛችንም ብዙ አይነት ዘርፈ ብዙ ትግሎችን አድርገናል። ይህ ሁሉ በመገምገም እንደ ድርጅት አፋባህ እና እንደ ቴዎድሮስ ህዝ ያለውን የሰራዊት ቁጥርና ብዛት ታሳቢ በማድረግ ያለውን የሰራዊት የውጊያ ውጤታማነት ያለውን ከጠላት አሰፋፈር እንዲሁም ከጠላት አቅም አንጻር የራሳችን አቅም በማነጻጸር ከቲም እስከ ሻለቃ ከቲም እስከ ሻምበሎችን ሻለቆችን እንዲሁም ክፍለ ጦሮችን እና ኮሮችን እና እዝ አልፎም ከእዝ ወደዛ ድርጅት ድርጅቱ ወታደራዊ መምሪያዎችን ህዝባችን የምናስተያየ ህዝባችን እንደምናስተዳድር መጠን ህዝባችንን ህዝባዊ አስተዳደር ጊዜያዊ መንግስት በሚል በማቋቋም ሰራዊቱን ደግሞ ራሱን በሰራዊት አመራር በእዝ በሰንሰለት ወታደራዊ የመመራራት ደረጃን ያስጠበቀ መልኩ ያለውን የጦርነቱን አውድና ያለንበትን የትግል ደረጃ ታሳቢ በማድረግ ለሰራዊታችን እንዲሁም ክፍለ ጦሮችን ብዛታቸውን መጨመር አልፎም ከክፍለ ጦሮች የአንድ ደረጃ ከፍ ብሎ የኮር አደረጃጀት ከኮር አልፎም በብዙ ኮሮች እና እዝ በአንድ በወታደራዊ የእዝ ሰንሰለት እንዲመራ ለማድረግ ይህም ትግሉ አሁን ያለበት ሁኔታ ህዝብ ማስተዳደርና ሰራዊት መምራት በፊት አንድ አቅናይት የምንመረው ነበር። አሁን ግን ሰራዊቱን በብቻው በወታደራዊ መምሪያ ይመራል። ህዝባችን ደግሞ በራሱ የህዝብ አስተዳደር የፍትህና የመልካም አስተዳደር ስራዎችን ለመስራት ህዝባችን ከሚደርስበት አንዳንድ እንግልቶች እንዲሁም ብዙ ርቀት የሚሄድና የሰራዊትና የህዝብን ለመቀላቀል ስራዎች ለመለየት ሰራዊቱ ከአካባቢ ከሰፈር የወጣ ለአማራ ህዝብ መሥዋዕትነት ሊከፍል የወጣ ሰራዊት በመርህና በሜርት በየአቅሙና በየደረጃው እየተመራራ ትግሉም የየቦታ እንቅስቃሴም ስለሚጠይቅ የጠላትን አሰፋፈር መሰረት በማድረግ ባጭር ጊዜ ካማራ ህዝብ ካማራ መሬት ላይ እናቶቻችንን እህቶቻችንን የሚደፍረው እንዲሁም የአማራን ሴት የሚያበላሸው የሰራዊት ጫፍጫፊ ሰራዊት ባጭር ጊዜ ካማራ መሬት ላይ ለማጥፋት ይህን አይነት አደረጃጀት ማምጣት ግድ ስለነበረ ሰራዊታችንን የአማራ ህዝብ ሰራዊት እንደመሆኑ አንጻር እንዲሁም እንደ ጎጃም በእዝ በቴዎድሮስ እዝ ያለውን ሰራዊት እየቀላቀለና እየፈወዝ እንዲሁም ወታደራዊ ወታደራዊ ስራዎችን ወይም ክንውኖችን በማስተናገድ እየሰራን ነው የምንገኘው። ይህም ደግሞ ከአንድ ሁለት አመት በላይ ካስቆጠረ ወታደራዊ ድርጅት የሚጠበቅ ነውና በቀጣይ ይህን ሁሉ ኃይል አሰባስበን ጠላትን ላይ ማጥቃት በመክፈት ከአማራ ምድር ጠላትን ለማስወጣት አሁናዊ ያለንበት የትግል ደረጃ የሚወስነው ሆኖ ስለተገኘ የነን ኮራ አደረጃጀት ለማደራጀት ወስነናል። ይሄ ለአማራ ህዝብ የማስተላልፈው መልክት ነው። እስካሁን ድረስ ለብዙ አመታት በአማራ በመንግስታት በአማራ ህዝብ ላይ የሚያደርሱት የዘር ጭፍጨፋ የሚቆመውና ትንሽም እንኳን ለውጥ ያየንበት የአማራ ህዝብ ነፍስ ሲያነሳ ብረት ሲያነሳ ነውና፣ በዚህ ትግል ብዙ አይነት ዘርፈ ብዙ ጉዳቶችን ህዝባችን እንዲሁም የትግሉ ደጋፊዎች ብዙ ዋጋ ከፍሏል። ግን ዋናው ትልቁን ስህል በማየት ይህ አንባገነን ስርዓት እስካልጠፋ ድረስ፣ ይህ ጨፍጫፊ ስርዓት እስካልጠፋ ድረስ የአማራ ህዝብ ሰላም ዘላለማዊ ረፍት አያገኝምና በአንዳንድ በትግል ሂደት በተለያዩ ነገሮችና ችግሮች ሊኖሩ ይችላሉ ግን ጥቃቅኖች ትላልቁን ሰው ይል። ግን ይህ አሸባሪ እና ጨፍጫፊ ስርዓት ከኢትዮጵያ ምድር እስካልጠፋ ድረስ የአማራ ህዝብ ረፍት አያገኝምና ሁሉም ሴት፣ ወንድ፣ ሊቅ፣ ደቂቅ እንዲሁም ህፃናት፣ አዛውንት ሳንል በማንነታችን ምክንያት ክርስቲያን፣ ሙስሊም ሳንል በማንነታችንና በአማርነታችን ምክንያት እየጨፈጨፈን ያለን መንግስት ሁላችንም ለአንድና ለመጨረሻ ጊዜ ማስወገድ አለብን። ይህ መንግስት የሚጠለው አማራነት ነው። ይህ አሸባሪ ጠላት መንግስት የሚጠላ የሚጠላው አማራነትን እንጂ ሌላ ብዙ ሴት ወንድ ምንም መስፈር መስፈርት የለውምና በአማራነታችን ሊያጠፋን የመጣን ወራሪ በአማራነታችን አንድ ሆነን ይህንን ጨፍጫፊ ስርዓት ላንድና ለመጨረሻ ጊዜ ከኢትዮጵያ ምድር አስወግደን ኢትዮጵያውያን የሁላችን የምትሆን አገር የጋራ የሆነች አገር እንደበፊቱ ሕግና ስርዓት ያላት አገር መገንባት አለብንና ሁላችንም ርብርብ የምን አረመኒያዊ ስርአት ለአንድና ለመጨረሻ ጊዜ ለማስወገድ ርብርብ ማድረግ አለብን ብዬ ነው የማስበው። አመሰግናለሁ። ያው ከተነሳው ጥያቄ ስነሳ ምክንያቱም አሁን ያለንበትን የትግል ሁኔታ ማየት ይጠይቃል። ምክንያቱም አሁን ያለንበት የትግል ሂደት መልሶ ማደራጀቱ ክፍለ ጦሮችን መልሶ በማደራጀት እንዲሁም ደግሞ ኮሩን ደግሞ ማደራጀት ያስፈልግበት ዋናው አንደኛ ወጥና ሰንሰለቱን የጠበቀ ማዕከላዊነትን የተጠበቀ መዋቅር ለመዘርጋት ታስቦ ነው። በሁለተኛ ደረጃም ደግሞ አጠቃላይ ወጥነት ያለው በአመለካከትም በአሰራርም ድርጅታዊ መዋቅርን የጠበቀ አሰራር ለመከተል ስለሚያስፈልግ እንደዚህ አይነት መልሶ ማደራጀት እንዲሁም ደግሞ የኮር አደረጃጀት ያስፈልጋል። የኮር አደረጃጀት ካስፈለጋቸው ሌላ ዋናው የሚባለው ውጊያንም የታቀደ ውጊያ ለማድረግ የታቀደ ውጊያ ማለት ዝም ብለን ከዚህ በፊት በነበረን የውጊያ ሂደት ብቻ ሳይሆን ኮሩም በኮርም በክፍለ ጦርም ደረጃ ታቅዶ ድርጅታዊ በሆነ መንገድ የሚደረግ ውጊያ ይደረጋል። ከዚህ በፊት በነበሩ ሂደቶች ያው ጉሪላ ፋይቲንግ ነው የውጊያ ሂደታችን እንደምታውቀው። ይህም ደግሞ ሂት ኤንድ ራን የሚባለውን የውጊያ አይነት ነበር የምናደርግ። ከዛ ወጣ ብለን ደግሞ አሁን ኃይላችን ገንብተን አጠናክረን ድርጅታዊ አሰራርን ተከትለን ይህም ስለሆነ ጠላትንም በጠላትነት አንገት ለማስደፋት እንደዚህ አደረጃጀት አስፈላጊ ነው። በዚህ አይነት የአደረጃጀት ሂደት ደግሞ ውጊያዎችን ማድረግም አዋጭው ነው ስላገኘ ነው እንደ ድርጅትም ተገምግሮ ታይቶ አንድ አዋጭ መንገዱ የኮር አደረጃጀቱ አስፈላጊ መሆኑን ያምነንበት፣ እንዲሁም ደግሞ በክፍለ ጦር ደረጃ ደግሞ መልሶ ማደራጀቱን ያደረጀንበት ሂደት ነው ያለው። በዚህ አደረጃጀት ሂደት ስናይ እንዲሁ በአጠቃላይ ወደ 16 ክፍለ ጦሮች ይኖረናል። አምስት ኮር ይኖረናል። በዚህም የሚደረገው ከዚህ በኋላ የሚደረጉ ውጊያዎች በቅድ ታግደው የሚከናወኑ ናቸው ማለት ነው። ከድርጅታዊ ከሚገኙ የሎጂስቲክ ግባቶችንም ማዕከላዊነትን በጠበቀ መልክ ፍትሐዊ የሆነ የሎጂስቲክ ተደራሽነትን በጦሩ ላይ ለማድረስ ምቹ ሁኔታ ለመፍጠር ደግሞ ይህ የኮራ ደረጃጀቱን ማደራጀት አንዱና አስፈላጊው ነገር ሆኖ ስላገኘ ነው። እንደ ድርጅትም አይተን ገምግመን ይህን ያስተካከልንበት ሂደት ለሎጂስቲክ እንደዚህ እንደዚህ አይነት ነገሮች ለመስራት ታስቦ የተሰራ አደረጃጀት ነው ለማለት ፈልክ ነው። ምናልባት በዚህ ትግል ላይ ትናንት ከነበርንበትና ዛሬንና ትናንት የነበርንበት የትግል ትግል ሂደት ስናይ የድርጅታችን የትግል መንገድ ዛሬ ከፍ ያለበት ደረጃ ላይ የደረሰ መሆኑን ትልቅ ማሳያ ነው። ምክንያቱም መልሶ ማደራጀቶችን ስናይ ትናንትና በዘጠኝ ክፍለ ጦር የነበረውን ወደ ዛሬ ወደ አስራ ስድስት ክፍለ ጦሮች አድርሰን አንድ የድርጅቱ ተወራሪ ኮማንዶዋን አካተን ማለት ነው። እና አስራ አምስት ክፍለ ጦሮች አምስት ኮር ያደራጀንበት ትልቁ የትግል እድገት የሚያሳይ ነው። በዚህ የትግል ሂደት ላይ ደግሞ የመጣንበትን የአማራን የህልውና ትግል መታደግ የሚያስችል ቁመና ላይ ደርሰን ወደ አራት ኪሎ የሚደረገውን ጉዞ ደግሞ ጫፍ ላይ ያለን መሆኑን ማሳያ ነው። እዚህም ለምናደርገው ጉዞ በውጭም በሀገር ውስጥም እንዲሁ የትግል ጠላት ባለበት ቀጠና ላይ ያሉ ይህን ትግል ደጋፊ የሆኑ ጓዶቻችን ወጥ በሆነ መልኩ ድርጅት ስላለን ድርጅታዊ አሰራር የተከተለ የትግል ሂደት እየተከተልን ስለሆነ በድርጅታችን ሕግና ደንብ መተዳደሪያ ደንብ እየታገልን ስለሆነ የሕዝባችን ህልውና ለመታደግ ወጥ የሆነ ድርጅት ስላለን በዚህ ድርጅት ተቀላቅሎ መታገል የአማራን የህልውና ትግል መታደግ ነውና ሁላችሁም ለዚህ ትግል የድርሻችሁን እንድታበረክቱ ማለት እፈልጋለሁ። አመሰግናለሁ። ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። በትግሉ ባላማው ጸንቶ አልፏል። ይሄ አልሞተም። ሳይታወቅ የሚሞት ሳይታወቅ ባንዳ ሁኖ የሚበላ ነው ይሄ እንደዚህ አይነቱ ነው፣ ፍጥረት የሚያስጠላ እንጂ ሞት ያለ ነው። በታሪክ መሞት ሞት አይደለም። እና አገሬ ዜጎቼ፣ እንግዲህ እኔም አዝነው በልጄ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዲያው እስከ መቼ እንዲውሎ ዓፄ ምኒልክ አባታችን አድዋ ሲዘምቱ እናታችን ዓፄ ጋር አውጀው ህደው ወራ አልፈጅባቸውም ድርብሽን ድል ሲያደርጓ ዷ እኔ ግን ለአርባ 40 አመት እየተጠጋ ነው። እንግዲህ አንድነት ባለመኖሩ አማራ ስንቱ ተኮር አርጎ እንደተመለከተህ መኖር እንዳትችል በእምነትህ በአማራነትህ እንዴት አርጎ እንደተመለከተህ ባለማወቅህ አንዱ ሲሞት አንዱ ብር መቁጠር፣ አንዱ ሲሞት አንዱ መጠጣት፣ አንዱ ሲሞት አንዱ መነገድ ዳንስ፣ ጨዋታ፣ ቧልታ እስከመቼ? ይህን ቆም ብለህ የልጃችሁን ሞት ባንዳን ማስወገድ የልጃችሁ ሞት ስሜተኛ ሆናችሁ ሁላችሁም የጸሎት አባቶች ጸሎት አቅም ያላችሁ፣ አርበኝነት ስሜት ያላችሁ በአርበኝነት ተነስታችሁ እንድታግዙ ይህን ትግል እኔ ስካልፍ ነው የምጠብቁ ነገስ እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ በተይ እኔ ሳለሁ የሆን የአማራነት ስሜት ለውጥ እንድታሳዩ በጥብቅ በአማራነት ስሜትና በንጹሃን ደም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልእክቴን አስተላልፋለሁ።